ሰላም አለይኩም ረህማቱላህ ወባረካቶ ዛሬ ይዤ የመጣሁት ሱመያ ሰይድ እና አያንቱ የጀመሩት ድራማ የመጨረሻ ክፍል እየደረሰ ስለሆነ ስለ እሱ ነው ማለት ነው ይዤ የመጣሁት እንግዲህ ይሄ ድራማ የተጀመረው ያው በሰይድ ነው የሆነች ልጅ አፈቅርሻለሁ ብሎ ፕራንክ አድርጎ ተጀመረ በዛው ቀጠለ ተጋቡ ተጣሉ በቃ ተሰቀሉ ተሰቃቀሉ እያለ እስካሁን ድረስ ስንት ክፍል ይሆናል ቢቆጠር ማለት ነው በዋናዎቹ በዋናዎቹ ቻናል ብቻ የተለቀቀው ማለት ነው። ያው በተለያዩ ሰዎችም ብዙ ጊዜ ተለቋል። ያንንትቶ በእነሱ በሁለታቸው በሱመያ እና በሰይድ የተለቀቁት ብቻ ስንት ክፍል ይሆናሉ? አልተቆጠሩም እንጂ ማለት ነው። አልሞይም የዚ ድራማ መጨረሻ የደረሰ ይመስላል ማለት ነው። መጨረሻ ክፍል እየደረሰ አካባቢ ይመስለኛል። ሰቀጥል አያንቱ ደህና ደህና አስኪደውሽ አስኪደውሽ ማለት ነው። ሰብስክራይብ በራሱ ሁሉ በደህና በሰላም እየሄደልሽ ነበር። አሁን ግን በቃ ሁሉም እየጠላሽ፣ ሌሎች ከኋላሽ እየመጡ እየፈመሱብሽ ነው። ሀቢበቲ የመጨረሻውን ክፍል አቋጩትና እውነታውን ተናግራችሁ ወደ መጣችሁበት እንድትሄዱ ማለት ነው። ኋላስ ይሄን ያክል ሸቀላችሁ። እንግዲህ የመዲያም ቅሙሞች መቼም የዋህ ናቸው፣ ያምናሉ እኮ አንዲቱን ንግስት ሲሉ አንዲቱን ደግሞ መሬት ሲያወርዱ አንድኛቱን ዙፋን ላይ ሲሰቅሉ ይኸው እስካሁን ድረስ አለን ማለት ነው። እኛም እናንተን እየተከተልን ለማንኛውም፣ የደራሙ የመጨረሻ ክፍል እየደረሰ ነው። ዛሬ እንግዲህ እኔም እንደሌሎች ሁሉ ልበጥረቅ ማለት ነው። አያንቱ የሠይድና ያ የሱመያ ልጅ አገተች እላችኋለሁ። ውሸት ይከለከላል። እንደ እነሱ ብቻ ማንዋሽ አላችሁ እኛ ለምን አንዋሽም እንዴ? ተኸረላላ አለኩላሌ ሁሉም ድራማ ነው። በእኔ እስካሁን ድረስ አላመንኩበትም ማለት ነው። የሰይድ ሰርግ ድግሱ ሁሉ ያ ሁሉ የሌላ ሰው ሰርግ ላይ እንግዲህ ቬሎ ለብሰው ወይም እሱም ሱፍ ለብሶ ቀርበው የተወሰነ የደቂቃ ጨብጨብ ጨብጨብ አድርገው ተሰውረው፣ ሁሉም ወደ ቦታቸው ተመልሰው ሰርጉን ያንኛውን የዘመድ ሰርግ ሊሆን ይችላል አድምቀው እንደተበታተኑ ነው። እኔ ራሴን በራሴ የሚነግራኝ ማለት ነው እና ይሄ ሁሉ ድራማ ነው እንጂ ትክክለኛ የሆነ ነገር አይደለም። ነኑ አሁን ብዙ ዩቱበሮች እኮ ይተፈጠሩ ነው ከነሱ ስር ማለት ነው እህት ነኝ እያለች መጠች ወንድም ነኝ እያለ መጣ ኧረ ጓደኛ ነኝ ስንቱ ማሻላ ለምሳሌ ሰሙ አሁን ለታስ ስም እያስታግት የነበረው ሀያ ምናምን ነበረች ሰብስክራይበ ማለት ነው ከአስር ሺህ ሰብስክራይብ በላይ ነው ከዛ ብቻ ቪዲዮ ላይ እየመጣላት ማሻ አላህ ማለት ነው። ያንን ስለሰሩ ብቻ ማለት ነው። እንግዲህ የእኛ እኮ የመዳን ቆሞች እንለያለን፣ የዋህነታችን ማለት ነው። ስብሓነ አላህ እውነት ወስማቸው ጀግና ሱመያ ሱመያ ጀግና ውይ ውይ ይላሉ። አኔ ጀግንነት እኳ አይደለም እውነት እንኳን ቢሆን ለምሳሌ አስሮ እኮ ሰው መደብደብና ማስፈራራት ወይም መናገር ጀግንነት አይባልም። ረተ ረተ ያረተ አይሆንም። ማስተኝት በምግደል አያስመሰግንም ይላል ሀገር ሰው ማለት ነው። እና ያው መቆጠር አለበት። አስሮ እንትም ማለት ማለት ነው። ለምሳሌ አያንቶ እንደ ስራዋ ይገባታል። የሆነች ምላሳም ነገር ናት። ገንዘብ ወዳጅ አስለን የሰጡች ካራክተር የሚመረጥ አይደለም። ለዛ ነው ሰብስክራይቢሽ ጸጥ ብሎ ቁጭ አለው አንድ ቦታ ማለት ነው። በቃ የባሰብሽ ስለመጣ ገንዘብ ገንዘብ ገንዘብ ብቻ ነው። ውሸት ውሸት ደግሞ ብዙ ጊዜ ያስጠቃል እንጂ እንደምታውቂው ትርፋ ያመጣ ማለት ነው። ስለዚ አሁን ትርፋማነት እየቀነሰ ነው አንቺ ጋ፣ ያው እነሱም ከፍለሽ ሊሆን ይችላል። ይህ ድራማ የተጀመረው እንደገና ደግሞ ሰላሳ ምናምን ሺ ገብቶልሻል የአንች ራሱ ቶብሽ ማለት ነው። ይሄ ራሷን ክፍያሽ ነው። አሁን ግን ጸጥ እንዳለ ነው። አንድ ቦታ ቁጭ ብሏል። ይኸው ስንት ጊዜው አልተነቃነቀ ማለት ነው። ከሚሰሪያቸው ከተሰጠሽ ካራክተርነት አንጻር ማለት ነው። ከአንቺ በኋላ ግን እየመጡ በአንድ ቪዲዮ ብቻ እየፈመሱ እየሄዱብሽ ነው ማለት ነው እና በቃ ይከ እንግዲህ ብለሽ እውነታውን ተናግራችሁ በዛ አቋርጡልን ማለት ነው። ደህና ሸቀላችሁ እኮ ሲሄድም ኋላ ስ አራት መቶ ገብታሃል ይበቃል ሀል። አራት መቶ ሺህ ማለት ነው። በቃ ሱመያም ገና መቶ ምናምን ነበር። ሁለት መቶ ግማሽ እየደረሽ ነው ማለት ነው። ወደ ሶስት መቶ እየገሰገሽ ነው። በቃችሁ ማለት ነው። ድራማው እዚህ ጋር ይበቃል። እዛ ሄደ፣ ዝኬ ሄደ፣ አበዴ ተሰቀለ እያላችሁ እንግዲህ ላስ

ኮሜንት ለማንበብ የማነበው ደግሞ በእነሱ ቋንቋ የሚጻፈው ማለት ነው። በኦሮምኛ ቋንቋ የሚጻፈው ነው። ግማሾቹ ጎበዛ፣ አያንቶ አንቺ ጀግና ነሽ፣ እንዳባሲ ጀግና ምናምን ይሏታል፣ ትርጉም ሳነበው ማለት ነው። እና ግማሾች ደግሞ በጣም ነው እየተቀየሙባትና እየተከፉባት ያሉት ማለት ነው። በኦሮመኛ እንትኑ ማለት ነው ኮሜንት ግማሾች በጣም ነው አንቺ አበዛሽው ታስጠያለሽ የ እኛ እንደዛ አይነት የለብን ምናምን የሚል ኮሜንት ብዙ ጊዜ ያነባሉ። ወይም ሰው ሸር በምታደረጋቸው ቪዲዮች እና ሁሉ እየደግፋት አይደለም የነሱ ቋንቋ ተናገሮች ራሱ ማለት ነው። ስለዚህ አያንቱ በቃ ይበቃሻልሽ፣ ያስጣላሽ ከተባልሽ ያስጣላሽ ነው።